የአማራ ትውልድ በእንቢተኝነቱ ጸንቷል። ብልጽግናም ከአምባገነናዊና ከገዳይ ዙፋኑ እየተነቀለ ነው። መጋቢት አምስት የአርበኛ ዘመነ ካሴ የውልደት ቀን ነው። አርበኛው የሚመራው የአማራ ፋኖ በጎጃም በዕለቱ ባደረጋቸው ውጊያዎች ድል ቀንቶታል። ተጋድሎ በመላው አማራም ቀጥሏል። ዝርዝሩን ይዘናል። የአማራ ሕዝብ የሕልውና ትንቅንቅ የማይሸነፍ የማይቋረጥ መሆኑን ስላሳዩ ጉዳዮችም እንነግራችኋለን። የትግራይ ቀውስ ላይ የተከሰቱ አዳዲስ ጉዳዮችም መረጃ ይዘናል። ትራምፕ ስለ ሩሲያው ፑቲንና ስለ ሰሜን ኮሪያው ኪም የተናገራቸው አስገራሚ ንግግሮችም የዓለም መነጋገሪያ ሆነዋል። በቆይታችን ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦች ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን። እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው አብራችሁን ቆዩ በዛሬው ዕለት መጋቢት አምስት በተወለደው በአርበኛ ዘመነ ካሴ የሚመራው የአማራ ፋኑ በጎጃም በዕለቱ መጋቢት አምስት ቀን 2017 ዓመተ ምህረት ድል ማስመዝገቡን ገልጿል። የአርበኛው ቀስተ ደመና ብርጌድ የባሩድ ሻለቃ ፋኖች ወደ ደብረ ኤልያስ ከተማ በአበሸም በኩል ተሰብስበው በመግባትና ደፈጣ በመጣል በጠዋት አሰሳ በተንቀሳቀሰው የመንግስት የመከላከያ ሰራዊት ላይ እርምጃ መወሰዱን ገልጸዋል። በመከላከያ ሰራዊቱ ከ በጠዋቱ 12 ሰዓት ላይ ጥቃት ከፍተው ጉዳት ማድረሳቸውን የአማራ ፋኖ በጎጃም የቀኝ ጌታ የወፍታዊ ንጉሴ ስድስተኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪውን ገልጸዋል። የመከላከያ ሰራዊቱ አስከሬንና ቁስለኛ ሲያነሳ እንደታየም ምንጮች ጠቁመዋል። ከፋኖ ወገን ምንም አይነት ጉዳት እንዳልደረሰና ትጥቅ እንደማድረከ ተገልጿል። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር እሸት ክፍለ ጦር ስር የምታ ትገኘው በወታደር ጌትነት አለም ነው ወዳጁ የምትመራው ሁለተኛ ሻለቃ የቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ ከሚገኝበት ሹምሻ ከተማ እየተተለተለ የመጣውን የብርሃኑ ጁላ ሰራዊት ሽንፈት አከናንባ ወደ ነበረበት መደበቂያ መልሰዋለች ተብሏል። የብርሃኑ ጁላ ሰራዊት ከሹምሻ ከተማ 3 ኪሎ ሜትር ርቀት ልዩ ቦታው ጻዳማ ዶር አምባ የተባለ ቦታ ድረስ በተደጋጋሚ የቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ እንግዶችን ለመቀበል ማስፋት በሚል በብ አፈና ለመፈጸም እቅድ አቅዶ እየተንቀሳቀሰ ሲሆን የወገን ኃይል ከጠላት ኃይል አንድ እርምጃ ቀድሞ በመገኘት መጋቢት አራት ቀን 2017 ዓ ም ደፈጣ በመስራት ከጠዋቱ 3 ሰዓት እስከ ቀትር 7 ሰዓት ለተከታታይ አራት ሰዓታት በፈጀው ውጊያ የአገዛዙ ሰራዊት ብዙ ቁጥር ያለው ሙትና ቁስለኛውን ይዞ ወደ ነበረበት ካምፕ መመለሱና የሹምሻሃ ጤና ጣቢያ ማህበረሰቡን ማገልገሉን ለጊዜው አቁሞ በአገዛዙ ሰራዊት ቁስለኞች እንደተሞላ የውስጥ መ መረጃዎቻችን አድርሰውናል። ከፋኖዎች በኩል ምንም አይነት ሙትና ቁስለኛ ያላስተናገዱ ሲሆን የወገንን ሞት መቋቋም ያቃተው የአገዛዙ ሰራዊት 120 ሞርተር እና ሌሎች ከባባድ መሳሪያዎችን መጠቀሙና አንድም የፋኖ አባል ሳያገኝ የምስኪን አርሶ አደሮችን ቤትና ገለባ ማውደሙም ታውቋል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታሳምነው ኮር ህዝብ ግንኙነት ኃላፊ ፋ ኖ ቢሆነኝም ቢያበይን ገልጿል። ድሮንና ሞርተር ታጥቆ ያላቆመውን ትግል በፕሮፖጋንዳ ለማጣጣል የሞከረው ቆሞ ቀሩ የብልጽግና ስርዓት ሽንፈቱን በአደባባይ እየመሰከረ ነው ተብሏል። በፋኖ ትግል ውስጥ ያልተቀረፈ ስንጥቆ ነው የቀጠለው። ለብአዴን የተሰጠ የትዕግስት ጊዜ መርዘም ግን አሁንም ከፍተኛው እንቅፋት እንደሆነ ይነሳል። አማራ እስከ መጨረሻው ነፃነቱን በነፍጥ ማህተም ያረጋግጥ ዘንድ ብአዴን ብልጽግናን ከማስወገድ የሚቀድም ጉዳይ ሊኖር አይችልም ተብሏል። አብይ አህመድ ማለት አራት ኪሎውን ግዙፍ አምባገነን ግለሰብ የሚመለከት ብቻ እንዳልሆነና ይልቁንም አብይ ማለት በየዞኑ በየወረዳውና በየቀበሌው ያለ ምልምል ካድሬ ማለት መሆኑን ማወቅ እንደሚገባ ተነግሯል። በየትኛውም የመንግስት ስርዓት ውስጥ ትልቁ መዋቅራዊ ጉልበት የታችኛው አደረጃጀት በመሆኑ ይህንን ማፈራረስ ቀዳሚው ስራ መሆን እንዳለበት ይነሳል። ትግሉን ወደፊት ለመውሰድ በሚደረግ ትንቅንቅ ውስጥ እንደ ግዙፍ መሰናክል የሚቆጠረውም ይህ ነው። የአማራ ህዝብ ትግል እስከ አፍንጫው ታጥቆ የወረረውን ወረረውን የብልጽግና ዙፋን ጠባቂ ጦር እያንበረከከ በረከከ ድል ማድረጉን ያህል የከበደ ስራ ባይኖረውም ይህንን በአሸናፊነት ተወጥቶ ባንጠባጠባቸው ጥቃቅን ስህተቶች ምክንያት የመጎተት ድል እየገጠመው እንደሆነ ይነሳል። ተደጋግሞ እንደተነገረው የዚህ ወቅት ትግል ከስጋ ዝምድና ከአምቻ ጋብቻ ትስስርና ከአበልጅነት ገመድ ወጥቶ በዓላማ መካከል የሚደረግ በመሆኑ ይህንን መርህ አክብሮ መንቀሳቀስ ግዴታ ሆኗል ነው የተባለው። ሰራዊት ያሸነፈውን ትግል ካድሬ እንዲጎትተው የመፍቀድን ያህል ግዙፍ ስህተት የለምም ተብሏል። በየቀበሌው በየወረዳውና በየዞኑ ባሉ የብአዴን ብልጽግና ካድሬ ላይ የሚወሰድ የመረር እርምጃ አብይ አህመድ ወይም ተመስገን ጥሩነህ አሊያም አረጋ ከበደ ላይ እንደሚወሰድ የሚቆጠር እንደሆነ ተነግሯል። የአማራ ፋኖ ግን በዚህ ዘርፍ በስፋት እየሰራበት አለመሆኑ በክፍተትነት የሚነሳበት እንደሆነ ተገልጿል። ብርሃኑ ጁላ ማለት መከላከያ ሚኒስቴር ቢሮ ውስጥ የሚውለው ምርኮኛ መሪ ማለት የሚመስለው አማራ ካለ ትግሉ ያልገባው ነው ተብሏል። በየመንደሩ የሚሽሎከለከው ሚሊሻ አድማ ብተናና ፖሊስ የብርሃኑ ጅላ መንፈስ የወረሰ መሆኑን መረዳት ይገባል። የህዝቡን ህልውና እየጠበቀ በነጻነት መንገዱ ውስጥ አርበኛ የሆነ ዘመናዊ መሳሪያ ማርኮ የሚታጠቅበትን እድል ገፍቶ ከመንግስት ካዝና የሚመጸወታውን ትጥቅ የሚጠብቅ ገልቱ ላይ የማያዳግም እርምጃ መውሰድ ተገቢ እንደሆነ በተደጋጋሚ እየተነገረ ነው። በአንዳነትን አርበኝነት ከእርሳምነትን ከነጻነት የግል ህይወቱን ከህዝብ አስበልጦ የተሰለፈ የትኛውም አማራ ላይ የሚወሰድ እርምጃ ትግሉን አብስቶ የሚደግፍ እንደሆነ ይነሳል። የግል ትጥቁን ሳጥን ውስጥ ቆልፎ በማስቀመጥ በሌሎች ደም ነጻነቱን ሲፈልግ ከርሞ በሚሊሻነት እየተመለመለ ተገዶ የገባም ቢሆን መቀጣት ይኖርበታል። ብርሃኑ ጁላ፣ አበባው ታደሰ፣ ደሳሌን ጣሰው ወይም ደግሞ ደስዬ ደጀን፣ ማለትም በየመንደሩ ያለ እንዲህ አይነቱ ሚሊሻ ማለት ነው። ትግሉም መበርታት ያለበት እነዚህ ላይ ነው ተብሏል። በመቀለ ውጥረት መባባሱን ተከትሎ በደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ቡድን የመቀለ ኤፍኤም 104.4ና የከተማዋን ከንቲባ ጽህፈት ቤት መቆጣጠሩን ምንጮች ተናግረዋል። በህወሀት ውስጥ መከፋፈልና የስልጣን ሸኩቻ እየተባባሰ በመምጣቱ መቀለ፣ አዲግራትና አዲግደምን ጨምሮ የበርካታ ከተሞች ነዋሪዎች ስጋት ውስጥ መግባታቸውን ገልጸዋል። ሁኔታው አስፈሪ ነው ሲሉ አንዳንድ የመቀለ ነዋሪ ተናግረዋል። ቀጥሎም ምን ሊከሰት እንደሚችል አይታወቅም በሚል ፍራቻ ሰዎች ገንዘባቸውን በማውጣትና አስፈላጊ የሆኑ ሸቀጦችን በመግዛት ላይ ናቸው ሲሉም አክለዋል። በመቀለ ዩኒቨርሲቲ መምህር የሆኑት ተስፋዬ ገብረ መድህን መቀለ ጸጥታና አመራር ስጋት እንደቀጠለ ነው ሲሉ ተናግረዋል። በጊዜያዊ አስተዳደር ከንቲባ ተደርገው የተሾሙት አቶ ብርሃን ገብረ ኢየሱስ በስራ ላይ አይደሉም ብለዋል። ይህ በእንዲህ እንዳለ ረዴ በርሄ በህወሃት ከተሾሙ ሶስት ወራት በኋላ ትናንት ጽህፈት ቤቱን ይዘዋል። በደብረ ጽዮን ገብረ ሚካኤል የሚመራው የህወሃት ቡድን አሁን ሲሆን መቀሌ ኤፍ ኤም 104.4ን ተቆጣጥሯል ብሏል። በክልሉ ውጥረት ያየለው በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ እና ብርጋዴር ጀነራልም ግበይ ኃይልን በጊዜያዊነት ማገዳቸውን ተከትሎ ነው። አመራሮቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ መላይ ክልሉን ህዝብና ወጣቱን ወደ ግርግር፣ የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎች እያደረጉ በመ ነው ሲል አስተዳደሩ አስታውቋል። እግዱን ተከትሎ የክልሉ የሰላምና ጸጥታ ቢሮ ውሳኔው ተቋማዊ አሰራርንና ሕግን ያልተከተለ ነው ሲል እንደማይቀበሉ አሳውቋል። ይህንንም ተከትሎ የጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተናል ጄኔራል ፍስሃ ኪዳኑን ከኃላፊነታቸው አሰናብተዋል። የቢሮው ኃላፊ ወገኝተኝነታቸው የማን እንደሆነ በግልጽ አሳይተዋል ሲል ተችተዋል። የትግራይ ክልል ጊዜያዊ አስተዳደር የ የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ ህዝባዊ ወያነ ሀርነት ትግራይ ህወሀት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ በፍጹም ተቀባይነት የለውም ሲል ተቃውሟል። በክልሉ አለመረጋጋት የተፈጠረው ስጋት ከመቀለ ውጭ ባሉ ከተሞችም እየጨመረ መጥቷል። በደቡብ ምስራቅ ዞን አዲግደም ከተማ በጸጥታ ኃይሎችና ና ጊዜያዊ አስተዳደሩን በሚደግፉ ነዋሪዎች መካከልም የተከሰተውን ግጭት ተከትሎ ውጥረቱ ከፍተኛ ሆኖ ቀጥሏል። በዚህም አምስት ሰዎች ቆስለዋል። አንድ ነዋሪ እንደተናገረው በመጋቢት ሶስት ቀን ስድስት የአካባቢው መሪዎች ታስረው ወደማይታወቅ ቦታ ተወስደዋል ብሏል። ነዋሪው አክሎም ይህ አይነት ሁኔታ እየተደጋገመ ነው፣ አስተዳደራዊ ለውጦችን የሚቃወሙ ሰዎች ይጠፋሉ፣ ተቃውሞችን የሚገልጹ ወጣቶች ኢላማ ይደረጋሉ፣ ብዙዎች በጸጥታ ኃይሎች ታፍነው ተወስደዋል ሲሉ ተናግረዋል። ሰዎች ገንዘባቸውን ከባንኮች እያወጡ ነው ያለው ሌላኛው ነዋሪ የሸቀጦች ዋጋ በከፍ ተኛ ሁኔታ ጨምሯል። እናም ፍርሃት፣ ጭንቀት እየፈጠረ ነው በማለት ሁኔታውን ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ወደ አዲስ አበባ የሄዱ ሲሆን በዛሬው ዕለት ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር በመሆን ዲፕሎማቶች ጋር እየተወያዩ ነው። ከ15 በላይ ሀገራትም ጉዳዩ እንዳሳሰባቸው የሚገልጽ መረጃ አውጥተዋል። ፈረንሳይም ዜጎቿን ከትግራይ እንዲወጡ ትእዛዝ ሰጥታለች። የአፍሪካ ሕብረትም የትግራይ ክልል ጉዳይ እንዳሳሰበው ገልጿል። ሕብረቱ ዛሬ ባወጣው መግለጫ በትግራይ ያለው ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና መረጋጋት ወሳኝ እንደሆነ አስረግጧል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና ጥቅምት 23 ቀን 2015 ዓ ም በተደረሰው የፕሪቶሪያ ስምምነት መሰረት እንዲገዙ ህብረቱ አሳስቧል። ለፕሪቶሪያ ስምምነት መገዛት የተገኘውን ሰላም ለመጠበቅና ለዘላቂ የሰላም ግንባታ እርቅና ልማትን የሚደግፍ ሁኔታ ለመፍጠር ወሳኝ መሆኑን ገልጿል። የአፍሪካ ህብረት ለፕሪቶሪያ ስምምነት የስምምነት ትግበራ የማይቋረጥ ድጋፍ እንደሚያደርግ በመግለጫው አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት በርካታ ስብሰባዎች ካደረጉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ጥሩ የሚባል ግንኙነት እንዳላቸው ተናግረዋል። ትራምፕ በዋይት ሀውስ ከኔቶ ዋና ጸሐፊ ጋር ማርክ ሩተ ጋር በነበራቸው ስብሰባ ወቅትም ከኪም ጋር ግንኙነት ለመፍጠር እቅድ እንዳላቸው ተጠይቀው ከኪም ጆንግ ኡን ጋር ጥሩ ግንኙነት አለኝ፣ የሚሆነውን እናያለን፣ ነገር ግን በእርግጠኝነት ኒውክሌር አለው የሚል ምላሽ ሰጥተዋል። ፕሬዚዳንት ትራምፕ ለሁለ ሁለተኛ የስልጣን ዘመናቸው ባለፈው ጥር ወር በዓለ ሲመታቸውን በፈጸሙበት ወቅት ሰሜን ኮሪያ ኒውክሊየር የታጠቀች ነች ማለታቸውን ሀገሪቱ የኒውክሊየር ትጥቋን እንድትፈታ ከማድረግ ይልቅ የጦር መሳሪያ ቅነሳ ንግግር ላይ ሊያተኩሩ ይችላሉ የሚል ጥያቄ ፈጥሮ ነበር። የሩሲያ እና ቻይናን የኒውክሊየር መሳሪያ በተመለከተ ትራምፕ ቁጥሩን መቀነስ ከቻልን ትልቅ ስኬት ነው፣ ብዙ መሳሪያ አለን፣ ኃይሉም ጥሩ ነው ብለዋል። ትራምፕ ኪም ብቻ ሳይሆን ህንድ፣ ፓኪስታን እና ሌሎችም የኒውክሊየር ጦር መሳሪያ ስላላቸው እነሱም በቅነሳ ንግግሩ ላይ እንዲካተቱ እንፈልጋለን ሲሉ ተናግረዋል። ትራምፕ የሰጡት አስተያየት አሜሪካ በሰሜን ኮሪያ ላይ ትከተለው የነበረው ፖሊሲ መቀየሩን የሚያሳይ እንደሆነ የተጠየቁት የዋይት ሀውስ ባለስልጣን ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት እንዳደረጉት ሁሉ ሰሜን ኮሪያ ሙሉ በሙሉ የኒውክሌር ትጥቋን እንድትፈታ ይፈልጋሉ ብለዋል። ባለፈው የካቲት ወር የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጃፓንና የደቡብ ኮሪያ ቻዎቻቸውን ሰሜን ኮሪያ በተመድ የጸጥታው ምክር ቤት ውሳኔ መሰረት የኒውክሌር ትጥቋን እንድትፈታ እንደሚፈልጉ ግልጽ አድርገዋል። ባለፈው ሳምንት ከፍተኛ ስልጣን ያላቸው የኪም እህት ኪምዮ ጆንግ የትራምፕ አስተዳደርን ትንኮሳ አጠናክሯል በሚል ከሰውታል። በዚህ ሳምንት ደግሞ ሰሜን ኮሪያ ትራምፕ ወደ ዋይት ሀውስ ከገቡ በኋላ ለመጀመሪያ ጊዜ በርካታ የባላስቲክ ሚሳይሎችን አስወንጭፋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ ቭላድሚር ፑቲን ጋርም ለመገና ዝግጁ መሆናቸውን ገልጸዋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ ለመነጋገር ፈቃደኛ መሆናቸውን ካሳወቁ በኋላ ነው ትራምፕ ይህንን ያሉት። ለ30 ቀናት በሚዘልቀው ተኩስ አቁም ዙሪያ አሜሪካና ዩክሬን የደረሱበትን ስምምነት ገቢራዊ ለማድረግ አስቸጋሪ ሁኔታዎችን ከሞስኮ በኩል ሊፈጠሩ እንደሚችሉ እየተነገረ ነው። ትራምፕ ከፑቲን ጋር ተገናኝተው ለመወያየት ውጥኑ እንዳላቸው በገለጹት አጋጣሚ የተኩስ አቁም ስምምነት አተገባ መባበሩን በተመለከተ ውጤት ለማምጣት የሩሲያን ምላሽ መጠበቅ ያሻልም ብለዋል። የፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በጉዳዩ ላይ ለመምከር ሩሲያ የገቡ ሲሆን ከሞስኮ የሚኖረው ምላሽ ለትራምፕ አስተዳደር ያቀርባሉም ተብሏል። የተኩስ አቁሙን የተመለከቱ ምላሾች ተጨማሪ ቀውስ ሊፈጥሩ ይችላሉም የሚል ስጋትም የዩክሬኑን ፕሬዝዳንት ቮሎድሚር ዘለንስኪ ላይ ተደቅኖባቸዋል። ፖለቲካዊ አለመግባባቱ በሰፋበት ሰዓት ዶናልድ ትራምፕ ከፑቲን ጋር ተገናኝተን ለመምከር እጅጉን ዝግጁ ነኝ ቢሉም ቢሆንም የሞስኮንና የዋሽንግተንን ፖለቲካዊ ውጥረት ሊያረግ ቢችል እንጂ የሩሲያና የዩክሬንን ጦርነት ላይቋጨውም ይችላል ተብሏል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ የሆኑ ሰናይ ጊዜ